መጋቢት 27 አሐዚተ ዓለማት በእራሁ በመዳፉ ዓለምን የጨበጠ እግዚአብሔር ወልድ መድኃን ያለም ኢየሱስ ክርስቶስ ነው የምንባረክበት የምንቀደስበት፣ ሰማያዊ ቤታችንን የምናዘጋጅበት ትልቁ ክብረ በዓላችን ደረሰ ደረሰ ደረሰ። አዎ መድኃን ያለም ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል በቀራንዮ አደባባይ ራቁቱን ተሰቅሎ የሰው ልጆችን ከመከራ ወደ ደስታ ከሲኦል ወደ ገነት ያሸጋገረበት ታላቁ ክብረ በዓላችን ስቅለተ ክርስቶስ መጋቢት 27 ደረሰ። የመድኃኔዓለም የኢየሱስ ክርስቶስን ዝክር የዘከረ ሰው በዓሉን ያከበረ ሰው ምን አይነት ነገር ሊያገኝ ይችላል? አዎ በዓሉ ላከበረና ዝክሩ ለዘከረ ሰው መድኃኔዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች የሰጠውን ቃል ኪዳን ከመናገሬ በፊት ከማንኛውም ቪዲዮ በላይና ከየትኛውም ጊዜ በላይ ይህንን ቪዲዮ ለሁሉም ሰው እንዲዳረስ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ክብር ምስጋና ይግባውና የፈጠረን አምላክ መድኃንያለም ኢየሱስ ክርስቶስ ለሚያከብረው ስሙን ለሚጠራውና በፍጹም ለሚወደው በቁርጥ ልቦና ሆኖ ለሚያመልከው ሰው ከጠዋት እስከ ማታ የወረደ የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት በሕይወቱ ዘመን በሙሉ ይጠብቁታል። ክብር ይግባውና የመድኃንያለም የኢየሱስ ክርስቶስ ክብረ በዓል በሚከበርበት ቤተ ክርስቲያን ከዋዜማው ጀምሮ ቤተ ክርስቲያን ሄዶ በማደር ሰዓታት የቆመ ማሕሌት የቆመ እንዲሁም ደግሞ ቅዳሴን ያስቀደሰ ከቅዳሴና ከኪዳን በፊትም ደግሞ ተአምረ ኢየሱስ ሲሰማ ወይም ደግሞ ሲነበብ ቀጥሎ ቆሞ የሰማ እኔ ቃሌ የማያብል አምላክ በሰማያዊት ኢየሩሳሌም ደስ አሰኘዋለሁ። በምድርም ምንም አይነት ችግርና መከራ አይኖርበትም። ከመከራ ሥጋ ከመከራ ነፍስ አድነዋለሁ። ክብር ይግባውና አንድ ሰው የመድኃኒዓለምን ዝክር መታሰቢያ ለማዘጋጀት አስቦ እንጀራና ወጥ እንዲሁም ደግሞ ሌላም ነገር ከሚዘጋጅበት ከእንጨቱ የሚወጣውን ጢስ ቅዱሳን መላእክት ከእግዚአብሔር ታዝዘው ይመጡና በክንፋቸው ያንን ጢስ ይዘው ወደ ላይ ይወጡና እንደ ብርሃን እያንቦገቦጉ በአራቱም አቅጣጫ ይበትኑታል። ታዲያ ያ ጢስ የነካው ሰው ይድናል። አደለም፣ ክርስቲያን አረማዊም እንኳን ቢሆን በእዚያን ቀን ጢሱ ከነካው በኋላ ቢሞት ያለ ወቀሳና ያለከሰሳ የእሳትን ባህር ይሻገራል። በተቻለው መጠን በመድኃንያለም ስም ዝክር አዘጋጅቶ ለትንሹም ለትልቁም በስሙ የዘከረ ያበላ፣ ያጠጣ የታረዘውንም ደሞ ያለበሰ የእሳትን ባህር ይሻገር፣ በምድርም ሳለ ምንም አይነት ችግር አይድረስበት። ሰውና አጋንንትም በጠብ አይችሉትም። ቅዱሳን መላእክት ይጠብቁታል፣ ይታዘዙለታልና። በሚሞትም ሰዓት መከራን አያያትም። የመድኃንያለምን ዝክር የሚዘክር ሰው የሚሰጠው ብርሃን ከፀሐይ ሰባት እጅ ይበልጣል። ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል ከጻድቃን ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት ከሰማዕታትም መጥምቀ መለኮት ቅዱስ ዮሐንስና ሊቀ ዲያቆናት ቅዱስ እስጢፋኖስ ናቸው። የቅዱሳንን መታሰቢያ ዝክር የዘከረ እንዲሁም ደግሞ በዓላቸውን ያከበረ ራሱን ከእሳት ባህር ያሻግራል፣ በቅድስት ደብረ ጽዮንም ከእነሱ ጋር አብሮ ይሰበሰባል። የመድኃንያለምን ዝክር የዘከረ መታሰቢያውን ያደረገ በዓሉን ያከበረ ግን ባለሟልነትን ያገኛል። በእየወሩ ማለትም በ27 በ27 ይልቁንም ደግሞ በ27 በ28 በ29 እስከ ትንሣኤው ድረስ ያከበረ ሰው በእየወሩ አምስት ሺህ አምስት ሺህ ነፍሳትን ከሲኦል የሚወጣለት ሲሆን በእየሳምንቱም አርብ አርብ ስቅለቱን አስቦ ለዋለ ሰው ሦስት መቶ አርባ ሦስት መቶ አርባ የሲኦል ነፍሳት ይማረኩለታል፣ ይሰጡታል። ከሩቅ ሆኖ አዎ፣ ከሩቅ ሆኖ የመድኃንያለም ዝክር የሚዘከርንበትን ቤት እየጠቆመ እዛ ቤት እኮ የመድኃንያለም ዝክር አለ ያለውን በመዘከሩም ደስ ቢለው መሄድ እንኳን ባይችል፣ እኔ ቃሌ የማያብል አምላክ ምሬዋለሁ አለ። ምን ይሄ ብቻ? የጌታችንን አሥራ ሶስቱን ሕማማት እያሰበ አቡነ ዘበ ሰማያት የጸለየውን ሰው በእየቀኑ ጸሎቱን ሲያደርግ አንድ ሺ አንድ ሺ ነፍሳትን ከሲኦል ያወጣል። ክብር ይግባውና የመድኃንያለም ዝክር የሚዘከርበት እቃው ሁሉ እቃ አይደለም ነዋዬ ቅድሳት ነው እንጂ። ለመድኃንያለም ዝክር ተዘጋጅተው የሚበላውም እህል እንደ ቅዱስ ሥጋው ነው፣ የሚጠጣውም መጠጥ እንደ ክቡር ደሙ ነው። ዝክር የሚዘከርበት እቃም መለኮትን በያዘችው በእናታችን በቅድስተ ቅዱሳን በንጽሕተ ንጹሐን በቅድስት ድንግል ማርያም ሲመሰል፣ ከእቃው ውስጥ ያለው እህልም በመድኃንያለም በልጇ በጌታችን ይመሰላል። እንደዚህ ያለውን ቸር፣ አዛኝ፣ መሃሪ አምላክ ፈጥመን ልናመሰግነው፣ ልናከብረውና ልንሰግድለት ይገባል። እርሱ መድኃንያለም ኢየሱስ ክርስቶስ ቅዱስ ነውና፣ አደራ ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒሊንክ በማድረግ እኛ ኦርቶዶክስ ተዋህዶዎች ምን አይነት መሃሪና ሩህሩህ ቸር አምላክ እንዳለን እንዲያውቁ ለሚያምኑትም ለማያምኑትም በመላክ ክርስቲያናዊ ግዴታችሁን እንድትወጡ ስል እጠይቃለሁ። መድኃንያለም ኢየሱስ ክርስቶስ ከቸርነቱ ከጠብቆቱ ከመግቦቱ አይለየን። ከበዓሉም ረድኤት በረከት ከገባልንም ቃል ኪዳን ያሳትፈን። አሜን። ይቆየን።